ሰዎችን ፍቅር ባለፈው ሳምንት ጉዴን ስታዩ ምን አለ? አይ ጣሴ ይሄ መረዝ እኮ ነህ። በጣም በጣም ጣሴ ይሙት፣ በጣም ድሮ መኝታ ቤቴን ዘግቼ ስተኛ አስችሎ ዝም አትልም እኮ ነበር። ይቅርታ ብዙ ጊዜ ከሚስት ጋር ስለምትሆን እኮ ነው። ጣሴ ደግሞ በጣሴ ሞት አዳም እኮ ነቅነ። እንደው ምን ላርግ ሊሆን፣ ብድር ካልጠየከኝ እንዳደረክልኝ ይቆጥረዋሉ። አሃ አሃ አሃ፣ የነገሩ አመጣጥ ገባኝ። ገና አሁን ዋናው እንኳን ገባ እንጂ ኮልተሽጉት እንዴ? ከዚህ ኑሮው ሞት ይሻለኛል። ና ና፣ ግደልኝ። ሳምሪ፣ አዳም ምንድን ነው ዛሬ? ደም አምሮኛል። አረ በናትህ፣ ዛሬ ደም ሸቶኛል። ልቀቂ ልቀቂ! ሳምሪ፣ አለቅ። ወይኔ ጉዲ ዲኑ፣ እንጂ ና ሳምሪ። አረ ድረሱላት! እኔ እኔ የለሁበትም። ለፖሊስ ማመልከት አለብኝ። እሄጅ አለው። ጣሴ፣ እባክህን እባክህን፣ መሰሪ ገላግለኝ፣ ዛሬ በእጄ ላይ ነፍስ ትጠፋለች። ቆይ ቆይ ቆይ፣ በጣሴ ሞት የምን የፖሊስ መጥሪያ ነው የቀደደው? በቀደም ክፍል ውስጥ አንድ ተማሪ ጥያቄ ሲያቀርብለት ምን ደርሰ? መምህር አዳም፣ ነገር ትፈትላለህ፣ መጠየቅ የፈለግከውን በቀጥታ ጠይቅ ብያለሁ። ዛሬስ ክፍል 42 መደመጡን ይቀጥላል። ደራሲ ተስፋዬ ሽመልስ። ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ቀጭን ቀጭን ፍቅር። አሴ በቃ ተነስ ንሂድ። የት ነው የምንሄደው? እና አዳም ዛሬ ገደሉኝ። ቁርስ ሳልሰራ ነው እስካሁን። ወይኔ ጉዴ ጣፋጭ ጣሴ ይሙት፣ ጨከን ሴት ነሽ። ምን አጠፋው? ጣሴ ያለ ነገር አቅላል። ማታ ደውለሽ በጠዋት ላገኝ ይፈልጋለሁ አልሽ ብያለሁ። እምንነጋገረው እምንመካከረው ነገር አለ። ጠዋት ሶስት ሰዓት ማዞሪያ ካፌ እንገናኝ አላልሽኝ? በጣሴ ሞት ብያለሁ ብዬ ነበር። ተውኩት ተውኩት። ብለሽ ለምታዲያ አትነግሪኝም ነበር? ይኸው ነገር ኳ አይደለም። ጣሴ ደግሞ ጭቅጭቅ ምናምን ምናምን ትወዳለህ። ቆይ ማታ ደውለሽ እፈልግሃለሁ ጣስዬ አላልሽኝ? በየህ ነበር ለምን ታውሽው እ በቃ አስፈልግነቱ አልታይሻለ፣ ማለት በቃ የነገሩ አስፈላጊነቱ አልታይሻለ። የምኑ ነው አልታይሻለሽ ማለት ነገሩ ምንድን ነው? ትቼ ዋለሁ አልኩኮ፣ እኔ ጣሴ፣ እኔ ለሊቱን ሙሉ ምን ልትለኝ ይሆን ብዬ ያላሰብኩት ነገር የለም። አሁን እሺ፣ አሁን እሺ፣ ተነስንጭ ዛሬ ገድሉ እና አዳም በረሃብ ላይ አልቆ ነው፣ ድብን ይበሉ። እሺ፣ አንተ ነህ። እስኪ አትነግሪኝም ጣፋጭ፣ ለምን እንደፈለግሽ አትነግሪኝ በጣሴ ሙት? መስማት ትፈልጋለህ በጣም እንጂ ጣፋጭዬ፣ በጣም በቃ እሺ፣ ሌላ ጊዜ እነግርሃለሁ። ጣስ ይሙት፣ አሁኑኑ ካልነገርሽኝ እጣላሻለሁ። እሺ፣ እሺ፣ በቃ አንተ ገምት ማለት፣ ለምን እንደፈለግኩ ገምት። እሱማ ልቤ ጠርጥሯል ግን ካንቺ አንደበት ልስማው ብዬ እንጂ ጣሴ ይሙት ልቤማ ጠርጥሯል እኮ አስተ ነው። አይ ሴቶች መግደር ደር ግን ልማዳችሁ ነው። አይተጣፋጭ አልገባኝም። ይሄም እንደው መግደር ደር ምናምን ምናምን ምን አምን ይባል አሁን ይሄን ገተታ አንተውና። እንገለ ገተታ አይደለም ነቄ ብያለሁ እኔ እኮ ጣሴ ነው። ሰው ሲያፈቅረኝና ሲጠላኝ ቀድሜ ነቄ ማለት እችላለሁ። አሁንም አልገባኝም ስትግደረደሪ ስትግደረደሪ ጦምሽት እንዳታድሪ፣ ስትግደረደሪ ስትግደረደሪ ጦምሽት እንዳታድሪ። ኧረ ጣሴ በእናትህ ተነስ እንሂድ። አሁን አዳምና ገድሉ ይጠብቁኛል። ለብር ነው የሚጠብቁን። ያው እንደሌላ ጊዜ እኮ ማታ ቁርስ ሰርቼ አልወጣሁም እኮ የሚፈልጉት እኛን ሳይሆን ምግብ ነው። አረ ጣፋጭ፣ ስለዚህ ለዛሬ ወጣ ብለው ይብሉ። እኮይ ደግሞ አብስለው ይብሉ። አይሆንም አልኩህ እኮ ጣሴ፣ አዳም ይቆጣኛል። ይልቅ ተነስ እንሂድ። ቆይ አንተ ገምት ብለሽኛል ነበር ለምን እንደፈለግኩሽ፣ ማለቴ ለምን እንደፈለግሽኝ። ሁለት ደቂቃ ሰጥቻለሁ፣ በሰዓትህ ተጠቅም። አይዶል ውድድር አስመሰልሽ እኮ። በጣሴ ሞት ቀጥል። ጣሴ አሁን ከቅኝት እየወጣህ ነው፣ በሰዓትህ ተጠቅም። እሺ፣ እሺ፣ ቀጥል። ይኸውልሽ የፈለግሽኝ እኮ ለምን እንደሆነ ገብቶኛል። ጣሴ ዝቅተኛ ድምፅህ ስታወጥ ተጨንቃለህ፣ ከፍተኛ ድምፅ ላይም የሆነ ትታፈናለህ። ስለዚህ በመካከለኛ ላይ እንጂ ተናገር፣ በጣሴ ሙት። አይዶል ውድድር አስመሰልሽም ስልሽ፣ ጭራሽ አሁን መሄዴ ነው በቃ። የተሰጠህን ሰዓት አልተጠቀምክበትም። ሶሪ ስሜ። ቁጭ በይ ጣሴ ይሙት። በጥፊ ነው ማጭ። ኦ ሎርድ ጣሴ ትቼዋለሁ፣ አልኩ እኮ በቃ፣ አልፈለግኩም፣ ተውኩት። ምን ምን ምን ምን ምን ምን አልሽ? በጣሴ ሙት ትቼዋለሁ አይደለም መጀመሪያ ላይ ምን አልሽ? በጣሴ ሞት ምን አልኩ? አረ ጣሴ በእናት ጊዜ አትግደል። ኦ ሎርድ አልሽ እኮ እንደ ገድሉ ኦ ሎርድ አልሽ ብልስ፣ በቃ የሆነ ከገድሉ የምትወጅለት ነገር አለ ማለት። አረ በጣሴ ሞት እንደው፣ አረ ነገር አታካር። በጭራሽ በጣሴ ሞት ምናምን ምናምን ስላልሽ አይደለም፣ ይኸው ጣፋጭ አስጠላሽ። መሄድ ትችላለሽ። ታንክ ዩ ጣሴ። አሪፍ ቁርስ ሰርቼ እጠብቅሃለሁ። አሁን ኑ ምጣ የጣሲ አምላክ የሚመጣ ነገር ምጣ ያድርግብሽ። አሜን፣ ቻው። በቃ አሁኑን ምጣ። እሺ ጣስዬ፣ ቁጭ በይ ቁጭ በይ ጣፋጭ። ለሊቱ ሙሉ እንደዚያ እንቅልፍ አጥቼ ጣፋጭ፣ ለምን ፈልጋኝ ይሆን ምን ልትለኝ ይሆን እያልኩ ስጨነቅ ያደርጉት። እንደዚህ ትቼዋለሁ ብለሽ ትተሽን ለምትሄጁ ነገር ነው። አሁንም ሁለት ደቂቃ እሰጥሃለሁ ለምን እንደፈለግኩ ገምት። ራስሽ ለምን እንደፈለግሽ ንገሪኝ። ቆይ እፈልግሀለሁ ብሎ መልሶ ለምን እንደፈለግኩ ገምት ይባላል። እንደ በጣ ሲሞት እሺ በቃ አንተ ጋር አማላጅ ላከች ይልጃለች ማን እንደሆነች ገምት። ምን አለሽ? በጣ ሲሞት በቃ ለምን እንደፈለግኩ ነገርኩህ አይደል? እንዴት በእናት ወይኔ፣ ዛሬ ገሉ እናዳም በረሀብ ሞቱ ማለት እኔ ጋር አማላጅ ላከችሽ ማናት? ምናምን ምናምን ለሚሉ ጥያቄዎች አሁን መልስ መስጠት አልችል። ጣፋጭ አይስዌር፣ የጀመርሻትን ወሬ ካልጨረሽ በጥፊ ያጮልሻለሁ። እጅ በጥፊ ያጮልሻለሁ ደግሞ ከየት ተገኘች ዛሬ? ባክ አለች እኮ ለክፉ ቀን ደብ ቀናት እንጂ አለች። አይገርምም የላከችኝም ልጅ ከዚህ በላይ ራሴን መደበቅ አልፈልግም። ጣሴን እወድሃለሁ ብለሽ ንገሪው አለች። ማናት? በጣሴ ሞት ስሟ ልክ እንዳንተ በጣ ይጀምርና በጭ ያልቃል። የስ የስ የስ ጠርጥሬ ነበረ የኔ ጣፋጭ አፈቀርኩ ምግብ አልዋጣልኝ ውሃ አልጠጣልኝ፣ እባኬን ፍቅር ፍቅሬን ተቀበለኝ ትለኛለች ብዬ ጠርጥሬ አለሁ እባ እባርክ እኔ ፍቅር ፍቅረኝ ተቀበል። ዋው ጣፋጭ ነይ በጣ ሲሙት ኔሊ ሳምሽ። አንተ ካፌ ውስጥ እንደዚህ አይሳም፣ ይሰማል። ጣሴ ይሙት ነይ፣ እንዴት እንደሚሳም በድጋሚ ላሳይሽ። ነይ ነይ። በቃ ተነስ እኒድሽ። በቃ እኒድ። ጣሴ እንዴ የዋዛ ሰፈርከኝ እንዴ? እነሳለሁ። ጣሴ ይሙት እነሳለሁ። ሂሳብ፣ ሂሳብ፣ ሂሳብ፣ ሂሳብ። ስማ ጣሴ የሁለታችን ግንኙነት ግን በሚስጥር መያዝ አለበት። ይያዛል ጣሴ ይሙት ይያዛል። ያው ለጣሴ አሁንም ግን ገድሉን ያፈቀርኩት መስዬ የቀርበውና ሳምሪን እንዴት ታወጣ አድርጋለሁ ጣሴ ሞት፣ ገድሉና ሳምሪ ግን እውነት ከዚህ በፊት በፍቅር ተመቻችተው ነበር እንዴ? ኔ አሁን ነገር ምናምን ምናምን ውስጥ እንዳትከተኝ። እኔም በቃ እኔ ምንም የማውቀው ነገር የለም። ጣፋጭ ጣፋጭ የጋብቻችን ሀያ አምስተኛ አመት በዓል በልጆቻችን ታጅበን ስናከብር ጋዜጠኞች መጥተው በአፍላ ፍቅር ሀያ አምስተኛ ዓመት ያስቆጠሩት ሁለቱ ጣዎች ጣሰውና ጣፋጭ ሁለቱ ጣዎች። የዋዛ እናስቀናለን። የዋዛ ነፍሴን አስደሰትሻት ዳስዬ የሁለታችን ግንኙነት በሚስጥር ካልተያዘ ይበላሻል። ግን ይገባኛል፣ ይገባኛል በጣሴ ሞት። እኔ እኮ ጂኒየስ ነኝ። በቃ እየወጣው ጠብቃለሁ። እሺ ሂሳብ ከፍለው ጣ። እሺ ታዬ፣ ሁለቱ ጣዎች አሉ። ጋዜጠኞች የጋብቻችን ሀ አምስተኛ ዓመት በል በልጆቻችን ታጅበን ስናከብር እኮ ነው ቤት የዋዛ ወደኛ ነገር ነ ወደኛ ነገር ነኝ ጣሴ ይሙት ነኝ ለማንኛውም ወጣው፣ በቃ ፍጠን። እሺ፣ ያው ለጣስ ለመጨረሻ ጊዜ ያው የሁለታችን ፍቅር በሚስጥር ነው። እሺ፣ ገብቶኛል። ጣፋጭ እኔ ባልሽ እኮ ሚስጥር የሚስጥር የብረት ሳጥን ነኝ። እሺ፣ በልቶ በል በሩ ጋር ጠብቀሃለሁ። ኧረ ሂሳብ ጎበዝ። አዎ፣ ሁለት ጣዎች የጠጣ ነው፣ ሁለት ሻይ ነው። ምክንያቱም የአዳራሽና የባንድ ቀብድም እኮ ስንት ብር እንደከፈልኩ አልጠየከኝ ሳምሪ። በከባድ ወጪ እንደማላምን እኮ ነግሬሻለሁ። ሰርጋችን እኮ በአነስተኛ ወጪ ቅልብጭ፣ እጥር ምጥን፣ ወዘተ አድርገን መወጣት እንችላለን። ማን ደስ ይበለው ተብሎ አይደል? ድልቅቅ ያለ ድግስ ነው የሚያስፈልገው አይባልም። ሳምሪ፣ ድልቅቅ ያለ ድግስ አይባልም ድልቅቅ ያለ አይባልም፣ ለድግስ ለድግስ ድብልቅልቅ ያለ አገር ጉድ ያለው ሰርግ ነው የሚባለው። እሺ በቃ ድብልቅልቅ ያለ አገር ጉድ ያለው ሰርግ ነው የምንደግሰው። ፍቅሬ በውጪ ለምን ታምኛለሽ? በቀላሉ እኮ አምባሻ፣ ፈንዲሻ፣ ኩኪስ ነገር አድርገን ትምህርት ቤት አዳራሹ ሰርጋችን ማድረግ እንችላለን እኮ። ለሙዚቃውም ከሆነ የሚኒ ሚዲያና የኪነት ቡድኑ እኮ አለን። አዳራሹ እኮ አራት ስታር ሆቴል ተከፍሏል። ለባንዱ ለባንዱም እኔ ነኝ ባንድ ነው የተዘጋጀው ደግሞ አታስቤ ለወጪው አይደለም እንዴ? ትክክለኛነቱ ያሳስበኛላ። በብዙ ወጪ ትዳር አይጸናማ። አዳምዬ ውዬ አበባዬ፣ ቢያንስ ገድሉ ብግን ሲል ማየት እፈልጋለሁ። ስለ እሱ ማሰብ አያስፈልግም ሳምሪ። መሰሪ ሰው ታውቃለህ አዳም፣ ገድሉ ማለት መሰሪ ነው። እኔ እኮ ጭንቅ እያለኝ ነው የመጣው። ብቻ አይቅር፣ ምንም የሚቀረው የኔ ጌታ ይቅር ጥንቅር ይበላልኩሽ፣ እኮ ሳምሪ፣ በቃ ይቅር ይቅር አልኩ። የሆነ የከነከነ ነገርማ ማ አለ። ባባዬ እየሸት ሞት፣ ባባዬ እየሸት ሞት ይዣለሁ። የደበከኝ ነገር ካለ ንገረኝ። ባልነገርማ ነገሩን ንቄ ትቼዋለሁ። የመሰሪው ገርሉ ተንኮል አይረብሸኝማ። አዳ፣ በእናትህ ንገረኝ። ሰሞኑን ሕግ ፊት ቀርቦ ቅጣቱን እስኪከናነብ ቸኩኛለሁ። በቃ ይኸው ነው ሳምሪ። አልመሰለኝም ሳምሬ። ይህ ጭኗ ላይ ጠዋ ሳለ ክብ ሀምሳ ሳንቲም ያክላል ጭኗ ቀይ ነው ወዘተ ያለው ነገር የረበሸኝ መስሎች ነው አይደል? እንደምታምነኝ ያውቃለኝ፣ ይውድ። ባላምነሽ በጠረጥርሽ እንኳን ከገሉ ጋር እንደማትወድቅ ያውቃለሁ፣ ሳምሬ። አንቺን እኮ አውቅሻለሁ ሳምሬ እኮ ነሽ። የሰርጋችን ቀን አርቆብኛል፣ ይውድ ስድስት ወር ሳይሆን ስድስት አመት ያህል ሳምሪ፣ የሰርጋችን ቀን ገሩ በብስጭት ራሱን ገብር ላይ ሲያንጠለጥል አይታይሽ? ያ ቀን ራሱን ቢያንጠለጠልማ እጥፍ ድርብ ይሆን ነበር ደስታችን። ለእናንተ ደስታ ስል የሙሽራውን መኪና ግማ ውስጥ ብገባ ደስታ ይ ነው አይሹ። ይህን ጋሪጣ ሰማሽ? ይህን ተንከሲ ሰምታለች፣ ሬሰመምር አዳም ወይ ሰምታለች። አንተ ሰውዬ፣ ከበራችን ለሂድ፣ ጥፋ፣ ጥርግ በል ወዘተ። አዳም እኔና አሰውን እኮ ሚዜዎች አድርገህ ነበር እኮ ተውኩቷ። አትመጥነኝማ። ዮንክ የተንኮል ጥላቂና አህ ጣፋጭ፣ ጣፋጭ እኮ ለምን ወጣ በለን ቁርስ አንበላም። ከማን ጋር ነው የምንበለው? አንተ ጣዕም ይሆነን በፍቅር ተሰባስበን ነው። አዳም ተው እባክህ፣ ሰይጣኑ በእውነት ጋኔኑ። ለነገሩ ለጥቂት ቀን ነው እችላለኝ። በተደራራቢ ወንጀል ተፈርዶብህ ወህኒ መውረጃ ደርሷል። ተማሪ ምን እንደ ርዕሰ መምህር አዳም ነገር ትፈትላለህ በማለቴና የክስ ደብዳቤ ወረቀት በመቅደድ ወንጀል ተከስሼ ከዚህ በኋላ ከእኔ ጋር ማውራት አትችልም። የኔ ውድ ወይዬ ሳምሪዬ። አንተን አልጠራችህማ። አንተ የእሷ ውድ አይደለህማ። ወዬ ሳምሪ ልትላት አትችልማ። ኦሎርድ ኦሎርድ። ተንጨረጨረ ነቀለ። የሚነቀል ነገር ይንቀለል። አሜን፣ አብሮ ይንቀለን። የኔ ፍቅር ይህንን ርካይ ሰው ተወው አልኩህ እኮ ሳምሪ፣ አንጀት አረስኩሽ። እውነትም ርካሽ ሰው አዳም። ሰምታልህ? አዳም፣ አልሰማም ተወኝ። ይኸውልህ ሴትዮዋ ወፍጮ ቤት ወርቅ ሊያስመዝኑ ሄደው የጣት ቀለበታቸውን መስማት አልፈልግም ተወኝ። እንደ አንተ ከቤት የት ልሂድልህ? ይኸውልህ ሴትዮዋ የጣት ቀለበታቸውን ግራም ማወቅ ፈልገው ወፍጮ ቤት ያሻሩ ሚዛን ላይ ወስደው ቆጭ ያደርጉትና መዝንልኝ ይሉታል። ገባዱ አይገባኝማ እንዲገባኝማ አልፈልግማ አሽሙረኛ ነህ። መልሳ ትስጠው። ለዚህ በእናትህ እያጉ ዋደው እል እና የውጩ ቤቱ መዛኙ ሴትዮዋን እያየ ነገሩ ገርሞት ከት ከትከት ብሎ ሳቀ እና ሳቁን ለቀቀው አልኩ። ነፍስን ከስጋ ያላቀው። ሆኑን ይዞ ሳቅ ሳቅ ሳቅ። በቃ መዘጋት መች ገባውና ውድ አንዱ ሰውዬው ማለት የወፍጮ ቤቱ መዛኙ ስቆ ስቆ ስቆ ሴትዮዋን ቀላ እሜቴ የወፍጮ ቤት ሚዛን እኮ የወርቅ ክብደት አይገባውም፣ የወርቅ መጠን አይገባውም ብሎ በድጋሚ ሆኑን ይዞ ሳቅ ሳቅ አልኩ። ሳቁ እንዴት ያስጠላል! ባባዬ፣ ሸጥ የሞት ስነግርሽ ወፍጮ ቤት ሚዛን የወርቅ ክብደት አይገባውም፣ መስለሽ ይሄ እጅግ ተርታ ረቤለሽ መደዴ ወሬ ነው። እኔ ገሉ ወርቅ ነኝ። መዛኛዋ አሻሮ መውደድ ግን መብቷ ነው። አዳም ለዚህ አሻሮ መልስ ከሰጠው በእውነት እታዘብሃለሁ። እኔ አዳም ከዚህ በኋላ ከዚህ አሻረው ጋር አፍ አልከፍትም። ጉዳያችን በህግ ተይዟል። ህግ ይዳኝናል፣ ይበይነናል፣ ይፈርደናል ወዘተ እና ጣፋጭ፣ በሰላም መተናል። ደህና አደርክ። ገድሉ ጠፋ አይደል? የዋዛ ጠፋሽ አትለኝም እንዴ? እንዴ ታዘይ፣ በጠዋቴ ነው ጥፍት ያልኩ። ከጣፋጭ ጋር በጠዋት ተቀጣጠርንና፣ ለምን? አይ ውሽቱን ነው። ምን የሚያጣድፍ ነገር ኖሮ በጠዋት እንቀጣጠራለን? ገድልሽ ለካ ሚስጥር ነው። ጣፋጭ ወይ ሳምሪ፣ ወይኔ ጉዴ ያለሽ አልመሰለኝም እኮ አረጂም። ልንሄድ ነው ቀለል ያለ ቁርስ ካለ አዘጋጅልን። ጂም ዋው፣ ጣሴ ይሙት አሪፍ አድርገሻል። ሳብሪ መጠጥ ከመጋታ አይሻልም። ደና ደርግ ኤማን፣ ደህና ነኝ፣ እጅግ በጣም ደህና ነኝ። አንተም ጂም ትገባለህ እንዴ? በደንብ ነዋ፣ አሳምሬ ነዋ። ለሰርጌ ቀን ነቃ ሸንቀጥ ጠራ ብዬ መታየት ስላለብኝ ነዋ። በቃ አሁኑን ቁርስ አደርሳለሁ። ጣሴ አደራሚስት ሳምሪ፣ እንዳንቺ ግን ለፍቅር የተፈጠረች ሴት ትኖር? ሪዮ አዳሚዬ፣ እንዳንተስ ለፍቅር የተፈጠረ ወንድ ይኖሪው? ሪዮ አለው። እኔ ከልው አለው። ተጀመረ አለቀበል እንጂ ከተጀመረማ ቆየ። አዳሚ፣ እኔ ፍቅር ለምን ለጠላታችን መልስ ትሰጠዋለ? ለጠላት መልስ አይሰጥም። እሺ የኔ ማር፣ እሺ ለምን አትተወኝም? አንተ ሰውዬ፣ ወይዬ እኛ ቤት ጉድ። አዳም ስማኝ እንጂ ተወው በቃ። ለሰይጣን መልስ አይሰጥም። እሺ፣ እሺ የኔ ማር። ኦ ሎርድ፣ እኔ ምን አልኩ? ዛሬ ደግሞ እንዴት ውብ ሆና ሊኔ ፍቅር። ውብ ነህ እኮ አንቺስ፣ እንዴት ወይን ጠጅ ይመስለሻል፣ መስለሽ

አሻሮ ጣሴ ይሙት፣ አያስቅም። ጣሴ ይሙት፣ አያስቅም። መልስ ከሰጠው እጣልሃለሁ። ይሙት ሳምሪ፣ ምን ቻላ አላደርገውም። ይልቅ አሻሮውን ትሆና፣ ጣፋጭ ለምን እንደፈለገችን የነገርኩህ እንዴ? በገሩ ሚስጥር መሰለ ዳዝም። አዎ ሚስጥር ነው፣ ግን ምን መሰለ ጣፋጭ የምታፈቅረው እኔን ነው። አልነገርኩም ጣሴ፣ አልነገርኩም አንተን የምታፈቅር መስላ እንድትቀርበ የላከቻት ሳምሪ ናት። ኦሎርድ ኦሎርድ እኔ እኮ ገና ድሮውን ጠርጥሬ ያለሁ። ግን ሚስጥር ነው። ይኔ ውድላ ጉርሳ እጅሽን እንደለመድኩት እያወቅሽ ቆርሱ። ተመቻችሁ? በጣም እንጂ ጣፋጭ እጅሽን እንደለመድ ነው እያወቅሽ። ጣሴ፣ ገና ተሽሎህ ነበር። አሁን ወደ ድሮ ጸባይ ልትመለስ ነው መሰለኝ። አዳም ካጠፎ ይቅርታ። ዛሬ በጣም ደስ ደስ ደስ ስላለኝ የማውራው ሁሉ ጠፍቶብኛል። እንዴ፣ ምን ተገኘ? ጣሴ፣ ጣፋጭ እየናታ ግን ሚስጥር ነው። ውጣ፣ ውጣ። ጣሴ፣ ጣሴ፣ ኮንዶ የሆንክ ጣሴ ነገር ነው። ጣሴ እኮ የሆንክ ጣሴ ነገር ነው እንኳን አለች ጣሴ ይሙት እኔ ጣሴ የሆንክ ጣሴ ነገር ነው አደምዬ ተነስ እንሂድ ወደ ሳምሪዬ የትም ብንሄድ አያገባህማ አይመለከትህማ አንተን አይጠቅስህማ የእኔ ማር ተነስ በቃ እንውጣ ከዚህ ቤት እሺ እኔ እሑድ ቡና ላፍላላችሁ አሳምሪ ከጅም ስንመለስ እሺ እኔ ጣፋጭ ኦ ሎርድ ጂም ሲባል ተሰምቶ ሲባል ስምታል። ጣሴ እኔ አልሰማሁም። ጣሴ እየሙት ሆኝ ጂም ዋው እኔን ይዛችሁኝ ብትሄዱ ሳምሬ ጸባይሽ ታይቶ እሺ፣ ጣፋጭዬ ተነስ የእኔ ማር ጣፋጭዬ የአንቺ ጂም እኔ የእኔ ጂም አንቺ ነሽ። ተጀመረ። ጣሰው ተመልሰህ እዚያው እንዴት? በጣሴ ሞት ጣፋጭ ደግሞ ያንተ ሆነች? ድሮም እኮ የእኔ ናት። በፊት እኮ ገርዶን ጣሴ እንደው አረ አንተስ እንደው ምን ይሻልሃል? እንደረ ተው ተው፣ ጣፋጭ የኔ ማር በማር ሰራሽ ሆይ ፈጣሪ፣ ያ ጥበብ ቀማሪ ዮንክ አቋም የሌለ ብቻ በማር ሰራሽ ሆይ ፈጣሪ፣ ያ ጥበብ ቀማሪ በአቋም የሌለንክ ዮንክ ዝልግልግ ነገር ነው። ዝልግልግ ነኝ፣ የጣፋጭዬም ነኝ፣ ጣፋጭዬም የኔ ናት። ይሄ ሰይጣን ተመልሶ ሲጋልብ እሺ ትላለህ? አልገባኝም፣ ሰይጣኑ ማን እንደሆነ ቢነግረን። በበኩሌ ገብቶኛል፣ ሰይጣኑም የሚጋለበውም ፈረስም ገብቶኛል። ሳምሪዬ በእናትሽ ቡና ላፍላ። ጂም ልንሄድ ነው እያልኩሽ ጣፋጭ። አዳም ተነስ ስንወጣው፣ እስቲ ጂም ገብተን ደግሞ ዶበዶብ ዶበዶብ ዶበዶብ እንሄድ። ሳምሪ ጣፋጭዬ እኛም እንሂድ። ወዴት? ወደ እኔ መኝታ ክፍል። እንዴ ከዛስ? ያው ዱብዱብ ዱብዱብ ዱብ ነዋ። በጣሴ ሞት እንደምኞቴ ጣፋጭና ጣሴ በፍቅር ስትኖሩ ላይ ነው መሰለኝ። ማ እኔ ነኝ ከጣሴ ጋር ፍቅር ምናምን የምጫወተው? በጣሴ ሞት። ቅድም ምን ብለሽ ነበር? ቅድም አንተ የዋዛ ትዘባርቃለህ። እንዴ፣ ቆይ ቆይ ቆይ፣ ለመሆኑ አሁን ከነጋ እኔ እናንተ ተገናኝተናል ይሁን ማቶ ነገር እኮ ነኝ። ለካ ከነጋ አልተገናኘንም። ሚስጢር ያለ መሰለኝ በማላችሁ በማና በማ እንዴ፣ ምን ነው ጣፋጭ? እኔ ላይ እንደተላከ ተላከ ሰው ደነገጥ። አዳም ተንስ እንውጣ። ተንሳ ጣሴ። ጠንቀክበል ሰውን ማመን ቀብሮ ነው ብላለች። ቀበሮማ ብላለች። ጆሮ ያለው ይስማ ነው ነገሩ። በሉቻው ጣፋቸው ዶበዶብ ዶበዶብ ዶብ ዶብ የሰርጋችን ቀን ድምቅ፣ ዶብ ዶብ ዶብ ዶብ። እሰይ እሰይ እሰይ እሰይ እሰይ ሳምሪ ቆቆቆ ከሜዳችሁ በፊት አንድ ነገር ልንገርሽ። ምንም የምትነግረኝ ነገር የለም። እኔን ለማጃጃል የላክሻትን ልጅ ተባልኖብሻል። በት እራስም ትንሽ ከፍ አላደረግህም። የሆንክ ውዳቂ ይባላል። ሳምሪ ይባላል ውዳቂ እላቂ ልቅላቂ ወዘተ ይባላል። እኔ አሻሮና ወርቅ መለየት ካቃተው ሰው ምን ይጠበቃል? ብለ ነው ደና አሉ እባካችሁ፣ ዱብ ዱብ በለንኛ ዱብ ዱብ ቡና ይፈላል። አልፈልግም። ጣፋጭ የእኔ ልብ አቅላጭ ጣሴ የሚስጥር አንካሴ ሎርድ ሚስጥር አለ ብለሻል በዚህ ምድር። አረ እኔ ዝም ብዬ ነው ያወራሁት በዚች ምድር ምን ሚስጥር ምናምን ቢኖር ባይኖር ኔ አይመለከተኝም። ይመለከትሻል። ምኑ አየሽ? እኔ ከበፊት ጀምሮ አውቅ ነበር። እንዴ፣ ምኑ? አንቺን እኔ ላይ ሳምራዊት እንደላክችሽ። ማን ያለ ገድሉ? ይሄ ጥርጣሬ ምናምን እንጂ በጭራ እውነት አይደለም። እንዴ ታሰይሙት። እኔ የሰማሁት ነገር የለም ምንም አላውቅም። ጣፋጭ ሳምሪ ብር ልሰጥሽ ትችላለች። ብትሰጠኝስ? ኦ ሎርድ ብትሰጠኝስ? የምሰጥሽ ለምንድን ነው እያልኩሽ እኮ ነው። በቃ ጓደኛዋ ስለሆነች ልትረዳት ስለምትወዳት ነው። አገርዶ ገድሎ የምትለውን ለምን እንዲገባኝ አርጋት ትነግረኝ? ጣፋጭ ልብ ብለሽ ስሜ ጣፋጭ እኔ ፍቅር ልብ ብሎ የመስማት ችግር የለባትም አሴ ይሙት። በጭራሽ ጣፋጭ ወየ ገድሉ ሳምራዊት ጓደኝነትሽን ፍለጋ ነው ወይንስ የሆነ ነገር ፍለጋ ነው? ብር ምሰጥሽ፣ ከእኔ ምን ትፈልጋለች? በቃ ጓደኛ የሆነች እሷ ብር አላትን? የለኝም። በቃት ለቅብኛለች፣ እቀበላታል። ሰው ብር ስላለው ብቻ ለቸገረው ቢሰጥ ማለት ያለ ትርፍ፣ ዓለም እንዴት ውብ ሆነች ነበረ። ጣሴ የሙት ገርሉ አሪፍ ንግግር ተናገርክ። እኔ ብለው ግን፣ አሁን አዳም እውነት ጂም የገባው ሊሰራ ነው ለጉራ ነው? ጣሴ የጀመር ነው ኖሬ አልጨረስንም። ለካ እንደ ልጅ ጥልቅ ቃልኩ ጣሴ። እሺ አሁን ገድሉ የሚለው ገብተዋል ይው ልጅ ጣፋጭ። አዳም ቁምጣ አድርጎ በፓካውት ጅም ሲሰራ አስበሸዋል። በጣሴ ሞት ዱብዱብ፣ ዱብዱብ ብቻ ተሰባብሮ እንዳይመጣ ጣሰው። ገድሉ የጀመረው ኖሬ እንዲጨርስልኝ ይፈልጋል። ረበሽኩ በጣሴ ሞት። የዋዛ ረበሽ ረበሽክኝ። እሺ እኔ ፍቅር፣ የኔ ጣፋጭ። ገድሎ ገድሉ ወይዬ እና ሳምራዊት ከእኔ ምን ፈልጋ ነው አልከኝ? ብር የምትሰጠኝ እኔም በፍቅር አጃጅለሽ ነሽ መጫወቻ እንድታደርግኝ ማን ነገረህ? ይችን ማወቅ የሚያቅተኝ ይመስልሻል? እንዲህ ጣፋጭ እኔ እዚህ ውስጥ የለውበትም። ጣሳው ገድሉ አዝኜብሻለሁ፣ ጣፋጭ በጣም አዝኜብሻለሁ። እሺ፣ ፍቃደኛ ከሆንክ አንዴ ለብቻ ላናግረህ ይቻላል? እኔ በሌለውበት መነጋገር አትችሉም። እንችላለን። ጣሳው ከዚህ በኋላ አንተን ማመን ይከብደኛል። ግን ታፈቅርኛለሽ አይደል? በጣሴ ሞት የኔ ፍቅር መንታ መንገድ ላይ ቆሟል። ገርሉ፣ ጣፋጭ ልታጋድለን እኮ ነው በጣሴ ሞት። ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ነበሩ። ደራሲው ተስፋይ ሽመልስ ነው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 43፣ ሳምንት ይቀጥላል። ቀጭን ፍቅር